እንዴ ዴቫ አትሳሳት። አዴ እኮ ለእኔ እኮ ከወንድምነት ያለፈ ስሜት የላት። ቤዛ ከዚ ሁሉ ጊዜ በኋላ እንዴት መጣች አላውቅም። በለመንም ስነ ውሳኔ ስ ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። ካልፈልሽ ከክፍሌ ውልቅ ቅበ። ሊዲያ መቼም ልወድሽ አልችልም። ፍቅር ባርኩት ለአደይ የፍቅር ጥያቄ ማቅረቡ ጸጽቶታል። አሁንም ቢዛን ተከትሎ እንደሚሄድና ከዴብ ጋራ መሆን እንዳለባት ለዴብም አደራ በማለት ቤታቸውን ለቆ ወጥቷል። ዴብም አደይን አፍቅሮ ክንፍ እያለ ነው። ታዲያ ፍቅሬን ተቀበይ፣ ካለዛ እዚህ ቤት መኖር አልፈልግም በማለት ሻንጣውን ጠቅሎ ለመሄድ የተዘጋጀ ይመስላል። ኤላና ፍቅረኛው ከስንት ጊዜ በኋላ አሁን ደስ የሚል የፍቅር ጊዜ እያሳለፉ ቢሆንም በአባቱ በኩል ስልክ እየተደወለለት ነው። ወደዚህ ሀገር መምጣት አለብህ እያሉ ይገኛል። ለምለምም አሁን እያለቀሰች ነው። ምንም ቢሆን ከአባቱ ውሳኔ መውጣት የለብህም፣ እኔን ስትል እሱን ላለማስቀየም በቃ አትጨናነቅ፣ መሄድ ይኖርባሃል እያለችው ነው ነገር ግን ሁኔታውን መቋቋም አቅጧት በእንባ ስትታጠብ ተመልክተናታል። ሰላም ጤና ይስጥልን ውድ የቻናል የቤተሰቦች እንደምናላችሁ፣ ሰራተኛዋ አደይ ክፍል 39ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። በጣም ስሜቱ ተጎድቷል። ታዲያ ከባርኮት ጋር የፍቅር ግንኙነት ጀምረዋል። ከዚህ ቤት ከዚህ በኋላ ምን አለኝና ነው፣ ልወጣ ነው፣ ልሄድ ነው እያለ እየተገለገለ ነበር። ታዲያ ባርኮቴም ይህንን ያጠፋው ጥፋት እኔ ነኝ፣ አንተ እንደምትወዳት እያወኩኝ የራሴን ስሜት ብቻ ተረድቼ መናገር አልነበረብኝም፣ ይኸው ታረቁ በማለት እጅና እጃቸውንም እንዲያያዙ አደረጋቸው። እንደውም እኔ ልወጣ ስለሆነ ደይ እላንተ አደራ ሰጥችሃለሁ፣ በማለት ሰላምታ እንዲለዋወጡ እያደርጋቸዋል። ለምን እንደዚህ ታደርጋለህ? ያላስፈላጊነት የተገኘሁት እኔ ነኝ፣ እኔ መውጣት አለብኝ እያለ ነው። ዴቭም የሚወዳት ፍቅረኛው ከስንት ጊዜ በኋላ እንደመጣችና እሷን ተከትሎ እንደሚሄድ ይነግራቸዋል። የዚህን ጊዜ አደይ ቅሬታ ይሰማት አይሰማት፣ ለእኔ የነበረ ፍቅር ውሸት ነበር ወይ? ለምን እንደዛ ተናገርከኝ? አለችው። አደይም በእርግጥ በወቅቱ ትክክል ነበርኩኝ። አሁን ላይ ግን ቤዛ በድንገት መታ ሀሳቤን ያስቀየረችኝ አላቸው። ባክ ባርጎት እንደዚህ አታድርግ፣ ልቧን እንዳትሰብረው ስለምትወድ ነው እንጂ በአንዴ ፍቅሩን እየተቀበለችው፣ እኔ እኮ ስንት ጊዜ ጠይቄያት ነበረ እኔን አልተቀበለችኝም። ባክ ባርጎቴ አደይን አትጉዳት እያለ ነበር ዴቭም። ባርጎትም አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም ሲል ነበር አደይም ያ ሁሉ የነገርከኝ ውሸት ነው ማለት ነው? ለኔ የፍቅር ጥያቄ ያቀረብክልኝ፣ በማለት ቅሬታዋንም እየተናገረች ነበረ። ባርኮትም በሁለታችሁ ጣልቃ የገባሁት እኔ ነኝ፣ ለማንኛውም ሁለታቸውንም ይቅርታ፣ በማለት ሁለታቸውንም ይቅርታ ከጠየቅ በኋላ ፍቅርንም ከዚህ በኋላ አደይን ምንም ነገር እንዳታደርጋት፣ በማለት አስጠንቅቋቸው ይወጣል። ግን የባርኮት እግር እስከሚወጣ ድረስና ምን ያህል አደይን እንደሚወዳት እስከሚገልጽላት ድረስ በጣም ቸኩሏል። ለምለም ከሰባት ዓመት በኋላ ልደቷ ስለተከበረላት እጅግ በጣም ደስ ብሏታል። ይህንን ስሜቷም ሌላ እያጋራችሁ ነበር። በንግግራቸው መካከልም ላዴይ ባርኮት የፍቅር ጥያቄ እንዳቀረበላት ለምለም ሌላ እየነገረችው ነበረ። ታዲያ እሷም እንደ ወንድሜ ነው የማይህ እንዳለችውና አሁን በመካከል ቤዛ እንደመጣችና ሀሳቡን እንደቀየረ እየነገራት ነበር። በዚህ ለምለም በጣም ትናደዳለች። እንዴት ያደይ ልብ ካንጠለጠለ በኋላ ከቤዛ ጋር ለመሄድ ያስባል፣ ባርኮት ግን በጣም ያናድዳል፣ እያለችው ነበር። ኤላም እንደ ወንድሜ ነው የማይህ ስላለችው እሱም ተናዷል እያላት ነበር። ለምለምም አሁን የመጨረሻ እሽ ልትለው እንደሆነና ባርኮቴን እንደምትወደው እንደነገረቻት ለኤላ እየነገረችው ነበር። በዚህ መካከልም አደይ መኝታ ክፍል ሆና እያለቀሰች ነው። ባርኮቴ በጣም ልቧን ሰብሮታል። በዚህ ሁኔታ እያለች ዴቪ መጣና ለምንድን ነው አደይ የምታለቅሹ ይላታል። በእርግጥ ተሳስቻለሁ፣ ነገሩን ቸኩዬ ነው የወሰንኩት። ደግሞ ባርጎቴን በጣም የሚወደውና የማከብረው እንደ ወንድሜ የማየው ሰው ነው አለች። እዚህ ውጭ ግን የፍቅር ስሜት እንደሌላት እየነገረችው ነበር። ዴቭም እንኳን እንደዛ አይነት ስሜት አልኖረሽ እንጂ ሌላው ችግር የለም እኔ በጣም ነው የምወድሽ ከጎንሽ አለው እያለ አሁንም ለእሱ እሺ እንድትለው እያባበላት ነበር። አደይም ከዚህ በኋላ ሰው የማምን አይመስለኝም እኔ ደግሞ ባርኮት ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነና አንዳንድ ጊዜ ስወድቅ ስለሚደግፈኝ ነው አለችው። እኔ ከጎንሽ አለው እያላት ቢሆንም እሷ አሁን ላይ ምንም አይነት ውሳኔ መወሰን አልችልም አለችው። ዴቭም ጊዜ ወስደሽ አስቢበት እያላት ነበር። ዲዲያ የተለመደው ጭፈራዋ ላይ ናት። ፍቅር ትመጣና አሁን ጭፈራሽን ወደ ጎን ተይና ዴቭና ዳይን እንዴት አድርገን እንለያያቸው እያለች ነው። ዲዲያም በእርግጥ በዚህ ሀሳብ እስማማለውኝ፣ እንኳን ከዛች አመዳም አደይ ይቅርና ከአንቺ ጋርም ማየት አልፈልግም ወንድሜን አለቻት። ፍቅርም ከሊዲያ ጋር ከተመካከረች በኋላ ቀጥታ ወደ ኩሽና ነበር ያመራችው። አደይንም ሲጠሩ ሻሰሚም ምንዴ አለቻት። በነገርም ጀመረቻት ይሆ ባርጎት ባንቺ ምክንያት ቤቱን ለቆ ወጣ፣ አሁን ደግሞ ዴቭ በአንቺ ምክንያት ሊሄድልሽ ነው አለች። አደይም ሰው ላይ ከመፍረድሽ በፊት እኔ ማን ነኝ ብለሽ ራስሽን ጠይቂ ደግሞ ለባርኮት መሄድ እኔ ምክንያቱ እንዳልሆንኩኝ አርፈሽ ተቀመጪ፣ በማለት ሳተችባት። ምን ልታመጪ ነው? ምንም እንደማላመጣ በኋላ ታያለች፣ በማለት አስጠንቅቃት ትወጣለች። ኤላ ከአባቱ ስልክ ተደውሎለታል። እንደተለመደው ናቶሎ ወደዚህ እየተባለ ነው። ታዲያ ኤላም አባዬ አንድ ወር ጊዜ ስጠኝ ፓስፖርቴን እስከማሳድስ ድረስ እያለው ነው። ታዲያ ሁሉንም ንግግራቸውን ለምለም በር ላይ ቆማ ታዳምጥ ነበረ። በሰማቸው ነገርም መቋቋም አቅቷት በንባ ስትታጠብ ነበር። ሰራተኛዋ ፍቅርም ፍቅሬም ዴቭ ወዳ አለበት ክፍል በማምራት አይን እያየ ያልሆነ ግንኙነት ስትጀመር ማየት አልፈልግም፣ አደይ እያስመሰለች ነው፣ አውቃ ነው እያለች ስለ አደይ መጥፎ ገጸ ባህሪ የሳለች እየነገረችው ነበር። ወትናብታዩ ወይ እሱ ነቅቶ ትቷት ሄዷል። አንተ መንቃት አለብህ እያለችው ነው። አንቺ ከነቃሽ በቂ ነው በማለትም ፍቅርን ያበሳጫታል። ፍቅርም እስኪዮ በጣም እኮ ነው የምወድህ፣ ላንተ ያለች ስሜት እያለች ፍቅሩን ልትገልጽለት ብትሞክርም እኔ አንቺን ልወድሽ አልችልም፣ በጣም መጥፎ ሴት ነሽ፣ ከአይንሽ ውስጥ የሚነበበው ነገር ቢኖር ለሰው ያለሽ ጥላቻና እልህ ነው በማለት ደይንም እንዴት ስታሰጋያት እንደነበረ እየነገራት ነው። አትሳሳት፣ ክፉ ሴት አይደለሁም ማለችው። እሱ ግን ራሽን አታታልይ በማለት ትቷት ይወጣል። ደጋጋሚ የፍቅር ጥያቄ አቅርባለት ጥያቄዋን ያልተቀበላት ፍቅረም ተንሰቅስቃ ማልቀሱን ተያያዘችው። ሊዲያ አደይም በመጥራት አንቺ ማን ስለሆንሽ ነው ዴቭን የምትመኘው ከወንድሜ ጫፍ ብትደርሽ እያለች ነው። አደይም እሱን ለመመኘት ማንም መሆን አይጠበቅብኝም፣ ደግሞ ሁሉም ጥፋት የሱ ነው አለቻት። ሊዲያም በተለመደው ንቀቷ ከዴብ ጫፍ እንዳትደርስ ታስጠነቅቃታለች። አደይም ምንም አታመጭ ምስኪ ታያለሽ እያለች ፎክር አባት ነበር የገባችው። ለምለም በስልክ በሰማችው ነገር ማለቃቀሷን ተያይዘዋለች ኤላ ይመጣና ምን ችግር ተፈጠረ ምን ሆነች ነው በሰላም አይደለም ወይ እያላት ነው ለምለም ከዚህ በኋላ በቃ አባትህ ያለህን ማድረግ አለብህ እኔን ብለህ መጎዳት የለብህም እያለችው ነው ኤላም ምንም እንኳን ለውሳኔ ቢቸገርም አሁንም እንደሚወዳትና ከስንት ጊዜ በኋላ መገናኘታቸው ለምክንያት እንደሆነ እየነገራት ነበረ። ብቻ አሁንም ፍርሃት ፍርሃት እያለኝ ነው ኤላዬ፣ የሆነ ታምር ተፈጥሮ እኔ እናንተ እንዳንለያ ይፈራለሁ እያለችው ነው። ኤላም ይቅርታ ለሌ፣ አሁን ላይ መወሰን ተስኖኝ እንደዛ አይነት ስሜት እንዲሰማሽ አደረጉሽ እኔ ነኝ እያለ ይቅርታ እየጠየቃት ነበር። አዴይ ደረጃ ላይ በተቀመጠችበት ዴቭ ከኋላ መጥቶ እንደሚወዳት አሁንም ደጋግሞ የፍቅር ጥያቄውን እያቀረበላትና አድናቆትንም እየቸራት ነበር። ታዲያ አንቺ ለእኔ የተፈጠርሽ ልዩ ሴት ነች ሲላትም፣ አደይም መስሎህ ነው ዴቭ፣ ከኔ ተሻለች ላንተ ትገባሃለች አለችው። በጣም ንጹህ ሴት ነች፣ ልብሽን እወደዋለው አላት። አደይም የዴቭን መልካምነት እየገለፀችለት ነበር። ሲከፋትና ኮድሲብሳት ከጎኗ ሆኖ ያበረታታት እንደነበርም እየነገረችው ነው። እሱ ግን ፍቅር እንደዛ ስትጎዳሽ ማስጣል ባለመቻሌ እጅግ በጣም በዚህ ይቅርታ ጠይቃለሁ አላት። አንተ ምንም አላጠፋህም። ፍቅር ምንም እንኳን ተጸጽታ ይቅርታ ባትጠይቀኝም ከዚህ ቤት ለማስወጣት የማትፈንቅለው ድንጋይ የለም አለችው። ታዲያ እመኝኝ ተንበርክካ ይቅርታ እንድትጠይቅሽም አደርጋታለሁ ሲል ነበር ዴቭ። በኤላ ፍቅር ክንፍ ያለችው ሊዲያም የተለመደ ሙዚቃዋን ቀጥላበታለች። በዚህ ሁኔታ እያለች ፍቅር ትመጣና ታስደነግጣታለች። ይልቁንስ ሙዚቃውን ቴና፣ የምነግርሽን ስሚኝ ያለች እጇን አጥብቃ ጠምዝዛታለች። አሳመመቻትም። ለምን ታሳሚምኛለሽ እያለቻት ነው። እኔም እኮ እንዲያምሽ ነው። አሁን የምነግርሽን ብቻ ስሚኝ አሁን ዴቭ ለአዴይ ፍቅሩን ሳይገልጽላት ቶሎ ብለን እንለያያቸው እያለች ነው። እንዴት አድርገን ነው መለያየት የምንችለው? አለች ሊዲያም እሱን ለእኔ ተዩ ስትል ነበር። ፍቅርም ለምንምም ኤላን አንዴ ፍቀድልኝ፣ ከአዴይ ደርሽ ልምጣ፣ ከባርኮት ጋር ያላቸው ጉዳይ ከምን ደርሰው ይሆን እያለች ኤላን እያስፈቀደችው ነበር። ታዲያ ኤላም እኔም አብረሽ ሄዳለሁ ልብስ ልቀይርና በማለት አብሯት ይነሳል። ሊዲያም ከፍቅር ጋር በተመካከሩበት መሰረት ዴቭ በተቀመጠበት ትሄድና አደይን ትወዳታለሁ ወይ በማለት ትጠይቀዋለች። ያውም በጣም አድርጌ ነው የማፈቅራት ብሎ ኮም ያደርጋታል። በዚህ የተናደደችው ሊዲያም በጣም ታሳፍራለህ፣ ክብርን አጠብቅም ወይ እንዴት እሷን ታፈቅራለህ እያለችው ነው። ፍቅር እኮ ሀብታም ደሀይልም አንቺ የፈለግሽው ማለት ትችላለች። እኔ ግን አደይን በጣም ወዳታለሁ ይላታል። ታዲያ ይህን እኮ ገጠር ልጅ አስቀምጣ ይሆናል የመጣችው ጎረምሳ ሴትና ወንድ ይኖራታል በማለት ለማስቆም እየሞከረች ነበረ። ታዲያ ወንድሟም አልሰማሽም ብሏታል። የማታቆም ከሆነ ለእናትና ለአባቴ እናገራለሁ ብላለች። ሊዲያም ብትናገሪ ወዮልሽ በማለት አስጠንቅቋታል። አንተ ግን ለምን ክብርህን አትጠብቅም ብለዋለች። ክብር ማለት ምንድነው ላንቺ ሲልም ጠይቋት ነበር። መጨረሻም ክፍሌን ለቀሽ ውጭልኝ በማለት ክፍሉን ለቃለት እንድትወጣ ያደርጋታል። አደይ በተኛችበት ፍቅር እና ሊዲያ ወደ ክፍሏ ይሄዳሉ። እስካሁን ምን ትሰሪያለሽ እያለች በነገር እየጨቀጨቀቻት ትገኛለች። ፍቅር ምን አደረኩ ልተኛበት አሁን እኮ ነው የገባሁት እያለች ነው። አደይም ሊዲያ እለዋ ላይ ውሃ ፈሰሰችባት። አደይም ተነሳችና በጥፊ ደረገመቻት። እስካሁን ችያቸዋለሁ፣ ታግሻለሁ። ከዚህ በኋላ እያንዳንድሽ ልካስገባሻለሁ በማለት ፈርጣማ ክንዷንም አሳይታቸዋለች። ታዲያ በሁኔታዎች መደራረብ ኩሽና ቆማ እየተከዘች ባለችበት ሰዓት ለምለም ትመጣላታለች። እየፈለግኩሽ ባለሽበት ሰዓት እኮ ነው አሁን የተከሰትሽ፣ እንኳን መጣሽ ለምለም፣ ላወራሽ የምፈልገው ነገር ነበረ ትላታለች። እሷን ባርኮት የት ሄደ? ምን ሆነች ነው በደህናሽ አይደለሽም እንዴ ትላታለች። ባርኮት እኮ ሄዷል፣ ከቤት የለም አለቻት። ዴቭን በበኩሉ አደይን እንደሚወዳትና ነገር ግን ፍቅሩን እንዴት አድርጎ መግለጽ እንዳቃተው እየነገረው ነበረ። ምናልባትም ስለማከብራት ይሆን፣ ብቻ በጣም ነው የምፈራት አለ። ሁሉም ነገር በጊዜው ይስተካከላል፣ ደግሞ እሷም ትወዳለች ብዬ አስባለሁ። ያ ሆነ ማለት ደግሞ ነገሩ አለቀለት ነው እያለው ነበር። የላም አደይም የባርኮት ጥያቄ ትክክለኛ የፍቅር ጥያቄ እንዳልሆነም ለለምለም እየነገረቻት ነበረ። ዴቪንስ እንዴት አደረግሽው? እያለቻት ብቻ አንዳንድ ነገር ሊያወሩ ሲሉ ወዲያውኑ ፍቅር መጥታ አስቆማቸዋለች። ታዲያ እስካሁን ምን ትሰሪያለሽ? አንችን ለምለም ተብዬዋ አለቻት። ለምለምም እንዴት እንዳስጠላሽኝ ብታውቂ ብላት ትታት ወጣለች። ሊዲያ ኤላ ስለመጣ እጅግ በጣም ደስ ብሏታል። ምን ትሰሪያለሽ? አደይኔ ቡና ፍል እያለቻት ነው ታዳ ሌዶም ወዳውኑ ደስታን ሳትጨርሰው ለምለም ይላል ኤላም። ኤላ ትቆዩ ቆዩም እንዴ ቡና አጠጡም እያለች እየተቅለበለበች ባለችበት ሰዓት እዚህ ጋር የሚቆይበት አንዳች ምክንያት የለውም ተነስ በማለት ተያይዘው ሁለታቸው ይሄዳሉ። ደብም ስትቅለበለብ የቆየችው እህቱን የሰው ወርቃ በማለት ሲያበሽቃት ነበረ። አደይ ከኩሽና ዋጋ የተለመደው ስራዋ ጋር ናት። ወደውኑ ዴቪ መጣና ከኋላ ያስደነግጣታል። ምን እያደረግክ ነው? እኔ በምን ቋንቋ ልነግርሽ ትፈልጋለሽ? እስኪ አንድ ጊዜ እንኳን ቆም ብለሽ ለማዳመጥ ሞክሪ። እኔ በጣም ነው ምወድሽ፣ እያለ በጩኸት ፍቅሩን እየገለጸላት ነው። እየጮህክብኝ ነው አለችው። አሁን ዛሬ ቁርጡን ማወቅ እፈልጋለሁ። ትወጂኛለሽ አትወጂኝም? ምንድን ነው የምትወስኝና? ንገሪኝ እያላት ነው። አደይ ግን ሁለት መንታ መንገድ መሀል የቆመች ትመስላለች። የማልወድህ ይመስልሃል ወይ? ሲጀመር እኔ የምጠላው ሰው የለኝም፣ በማለት አሁንም የተለመደ መልሷን ለመስጠት ስትሞክር፣ እንደሱ ማለት አይደለም በማለት ዴቭን ፍቅሩን ሊገልጽላት ሲል ወዲያውኑ ፍቅር መታ አስቆማቸዋለች። ዴቭም ተናዶ ፍቅርን አንድ ጊዜ ውጪ አደይን የማናግራት ነገር አለኝ በማለት ፍቅርን እንድትወጣ ያደርጋትና ለሷ አቶጅኛለሽ አቶችኝም አንድ ምርጫ ነው የጠየኩሽ መልሽ እያለ ያፋጠጣት ነው። እሷም ግራተጋብታ ተጋብታ ቆማ እየተመለከተችው ነበር። አደይ ትክክለኛ ውሳኔ ለመናገር የተቸገረች ትመስላለች። በቃ የኔ መሆን ካልቻልሽ ከዚህ በኋላ አይኔን አታየውም በማለት ኩሽ ነው ለቆ ወጥቷል። ታዲያ ልብሶቹን በሻንጣ ጠቅሎ ሊወጣ ሲልም ከእቱ ጋር ተገጣጥሟል ምን ሆነ ነው የት ነው የምትሄደው እያለችው ነው አደይ የኔ መሆን ካልቻለች እዚህ ቤት መኖር አልፈልግም ብሏታል እንዲህ ስትል እኮ ትልቅ አክተር ያፈቀድክ ነው የምትመስለው ለማንኛውም ተረጋጋና ለማየና ላባዬ እነግራቸዋለሁኝ እያለችው ነው በቃ አልሰማሽም በማለት እታቹ እርዱስ አለ ፍቅርን ያገኛታል። የት ነው የምትሄደው? ለዚች አመዳን ብለህ ነው? ሌላ ሰራተኛ ይመጣል፣ እሷ ትወጣለች እያለች ነበረ። በእኔ ምክንያት ማንም እንዲወጣ አልፈልግም፣ በቃ ነው ሄዳለሁ እያለ ሳለ አደይ ግን አንተም እንደ ባርኮት ተይልትሄድ ነው የት ነው የምትሄድ ወዴ? በማለት እየገለገለችው ሳለ አደይ አፈቅርሻለሁ በማለት ፍቅሩን እየገለጸላት ሁላቸው ቆመው እየተያዩ ነበር። የዛሬው ቪዲዮ ያለቀው እንግዲህ በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ።